ጉድ ጉድ ጉድ ጉድ ተመልሰን መተናል። የሰዓቱ ዜና የምናሰማችሁ እኔ ሳምሪ ሲሆን ሳምሪ ከሳምሪ ልዩ ዩቲዩብ ቻናል ነው። ውድ ቤተሰቦቻችን እንዴት ናችሁ? እንደምንከረማችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እሺ፣ አዎ። ሰበር ሰበር እና ትኩስ ትኩስ ዜናውን ከኛ ጋር ለማግኘት ግዴታ ላይክ እና ሼር ያስፈልገዋል። ሰብስክራይብ አድርጎ አካውንቱን አንቀሳቅሱ ማለት ነው።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 ገብታችሁ ማየት ይችላላችሁ። የተሰማኝን ሀሳብ እና አስተያየት ነው የሰጠሁበት። እኔም መቼም ታቆኛላችሁ። ሆዴ ቲማቲም ነው። መዋሸት፣ መደበቅ፣ ማለባበስ የሚባሉት ነገሮች አይመቹኝም። ካልተመቻችሁ ደግሞ አሳውቁኝ፣ እቀይረዋለሁ። ምንም ችግር የለም። እናንተ ብቻ ደናው ነው እና ውድ ቤተሰቦቻችን እንግዲህ ትናንትና ያበቃው ያብና ልዑል ሄሉሻን ለመውሰድ ሲታገል የነበረበት ላይ ነበረ። ልዩና ልዑል ዛሬ ተራቸውን ለያብለቀው ያ በተራው መጥቶ እንዳልፈላ ሽሮ ተንተክትኮ ዝቶ ሸኝቷቸዋል። ምን ሊፈጠር ይችላል የሚለውን ነገር ደግሞ በአዲስ መልክ ነገ የምናየው ይሆናል። ነገር ግን ከኮሜንቱም ከዛሬው ቪዲዮውም አንዳንድ ነገሮችን ለእናንተ ልነግራችሁ እወዳለሁ ማለት ነው። ያ ባለትዳር እኮ ናት ብሎ ለአዲሱ አማቻችን ሲነግረው ሰምታችኋል። ነገር ግን ያብ አሁን የታየህ ከሰው ጋር ስትሆን ነው እንጂ የመጨረሻ ቪዲዮዋን እንድታይ ነው። አሁንም እምነግርግ እባክህን አትሄድ ከሄድ ካታገኘኝም ድጋሚ ስትልህ እኔ እኮ ያብ ነኝ አልመለስም ብላት ነው በር ዘግተህ የወጣው። ይችን ፓርት ብቻ እንድትይዝልኝ ስለምፈልግ ነው። በዚህ አጋጣሚ ይሄ ነገር ይህ በጣም የብዙ እህቶቻችን ሕይወት ነው። ሄሉ አሁን እየኖረችው ያለው የብዙ እህቶቻችን ሕይወት ነው። ሲጥሏቸው ምንም ችግር የለባቸውም። ሲያነሱባቸው ግን አራት ነብር ሆነው ወንዶች ተመልሰው ወደኋላ ይመጣሉ። ወደኋላ የዛችን ሴት ህይወት ድጋሜ ለማበላሸት ወደ እሷ ህይወት የሚመጡ በጣም ብዙ ናቸው እና ይሄ ቪዲዮ ከመጀመሪያው ጀምሮ ካያችሁት ብዙ አስተማሪ ነገር አለው። ብዙ ወደ ውስጣችሁ ካስገባችሁት ብዙ የምታዩበት ነገር አለው። ገባችሁ ሴት ልጅ መቸኮል እንደሌለባት ከሄሉ ህይወት ብዙ ትማራላችሁ። ሲቀጠል ደግሞ ወንድ ልጅ በቃ ብድግ ብላችሁ ቀና ብላችሁ መሄዳችሁን ካወቀ ድጋሚ መጥቶ እንደሚለምናችሁ እናንተን እንደሚለማመጥ ነው የሚያሳዩ። ስለዚህ ሴቶችዬ በህይወታችሁ በገሃዱ ዓለም በፍቅር ደረጃ የተሰበራችሁ ካላችሁ ጠንክሩ ነው ምላችሁ። ጠንክራችሁ ተለውጣችሁ አሳዩት። የእናንተን መለውጥ እያየ እንዲቃጠል እድል ስጡት። እሱ መጉዳት የምችሉት በዚህ ነው እንጂ በመጥፎ ነገር አይደለም። ተሽላችሁ ማሳየት ነው። አንድ ወንድ የእናንተን እናንተ ከለልክ ቦታ ሰታችሁት በቃ የማይሆን ደረጃ ሲደርስባችሁ ተፈላጊ እንደሆናችሁ አሳዩት። እና በዛሬው ቪዲዮ ቅድም እንዳልክ የተነቀሰው ምናምን በተባለው ቪዲዮ አንዳንድ የእንዳልክ ቤተሰቦች መታችሁ ሄሉ ጋር ኮሜንት አይቻለሁ። ሄሉ ግን ሰው አይደለሽም? የእንዳልክን ቪዲዮ ለምን ሼር አታደርግም? የሚል ቪዲዮ ኮሜንት አየሁኝ። ሄሉ ሰው ናት በቅድሚያ ማለት ነው፣ ከሰውም ሰው። ሲቀጥል ደግሞ ሼር ማድረግ ካለበት እንደውም እሱ ነው ማድረግ ያለበት የእሷን ቪዲዮ፣ ምክንያቱም እሱ ሰብስክራይቡ ኦቨር ስለሆነ። ሲቀጥል ደግሞ አንድ ሰው ሼር የሚደራረገው ሀሳቡ ሲግባባ፣ ሲታረቅ፣ ሲስማማ፣ ሲገናኝ ነው። የማይስማማት ሀሳብ ቪዲዮ እየተሰራ ሼር አድርጊ ማለት ይሄ ከባድ ነው። አሁን ይሄ የስራ ቪዲዮዎች ሲሰሩ ተስማምተው አንድ ግሩፕ ላይ ሆኖ የሚሰሩ ሲሸራረቱ እና ሪል ተለያይታችሁ በርቀት ላላችሁ ሰው ሼር ማድረግ ሀሳብህን እጋራለሁ እንደማለት ነው። ጫና አታብዙባት ሄሉ ላይ። ለምሳሌ አሁን ይህን ቪዲዮ ሄሉ የእንዳልክን ቪዲዮ አይታ እውን ሼር አረገች ማለት እንዳልክም ይሁን ኦዲንሶቿ ወደ ሱን መመለስ እንደምትፈልግ ወይም ደግሞ እንደምትችል አድርገው ነው የሚስሉት። ለምን ስትሬት ብቻ እንደምታስቡ አላቅ። ሌላው ደግሞ ያየሁላችሁ ነገር ሌላው ደግሞ ያየሁባችሁ ነገር ተሰወረብኝ። በስማም ሲመጣልኝ ሀሳቡ ወደኋላ ተመልሽ እነግራችኋለሁ። አንዳንድ ጊዜ ሰውን አላስፈላጊ መስመር ውስጥ መግፋት የለባችሁም። አሁን ትዝ አለኝ። ሄሉ ለእንዳልክ መልስ ስጭው እያላችሁ ብዙ የምትናገር ልጆች አላችሁ። የጻፋችሁ ኮሜንት እኔ በደንብ ልቅም አድርጌ ነው የማየው። በነገራችን ላይ ለእንዳልክ ሄሉ አስረግጭ የምነግራችሁ ነገር መልስ አትሰጥም። መስጠት ካለባት አግኝታው በአካል ነው ልታወራው የምችለው እንጂ በቪዲዮ የፈለገ ተአምር ቢሆን ለሱ መልስ አትሰጠው። ይሄንን በእርግጠኝነት ሆኜ እነግራችኋለሁ። ምክንያቱም መልስ መሰጣጣት ማለት በነገራችን ላይ ዝምታ በራሱ ማክበርና መከባበር ነው። ሁልጊዜ የሆነ ነገር ፊት ለፊት እንዲነገራችሁ አትጠብቁ። እንደገና ደግሞ እሷ መልስ የመስጠት ግዴታ የለባትም ለሆነው ነገር ሁላ ማለት ነው። ምክንያቱም ያሉት አንድ ሀገር ነው ያሉት አንድ አካባቢ ነው ይተዋወቃሉ። ከአንጀት ካለቀሱን ባይገድም ይላል የሀገሬ ሰውና በስነስርዓት ቁጭ አድርጎ በቪዲዮ አይደለም የሚሳካለት ከሆነ እድሉን አይሞክር አልላችሁ፣ ይሞክር እድሉ ግን የሚሳካለት ከሆነ እንደ ትልቅ ሰው ቁጭ አድርጎ ትላልቅ ሰው ይዞ ሊያናገራት ይገባል፣ ይችላል፣ እንጂ በየቀኑ መጥቶ አዳዲስ ነገሮች ስለሰራ ሄሉ መልስ ትስጥ የሚባል ነገር የለም። ሄሉን መልስ አሰጥም ሲጀመር ማለት ነው። እና ካስደነቁኝ ኮሜንቶችም ለምን ስትነቀስ የወደፊት ባሏን የአብን አብረህ አትነቀስም ይላል ብዙዎች ነቅተዋል በነገራችን ላይ ንቅሳቱ ውሸት እንደሆነ በደንብ ያስታውቃል በጣም ተጋንንና እና በደንብ ስለሚያስታውቅ ብዙዎች ነቅተው እየቀለዱ ነበር ሲጽፉ የነበሩት አንዳንድ ደግሞ ኔ ቢጤ ዋህና ሞኞቹ ደግሞ ያው ከልብ አድርገውት እያለቀሱ ነበር ሲያለቅሱ እየለቅሱ ኢሞጂ ሲልልኩ ነበር እና ዞሮ ዞሮ ያም ሆነ ይህ እኔ አሁን እንዳልክ አንድ የምነግር ነገር ሄሉን የእውነት የእሷን መለወጥና የእሷን ፍቅር እንትን ምትል የእሷ መልካም ነገር የምትመኝ ከሆነ ሰው እንዲጠላት የሚያደርግ ቪዲዮ ባትሰራ ደስ ይለኛል። ይህ አሁን በብዙዎች ዘንድ ምን እያደረጋት ነው ያለው? አንተ የእውነት ወዳት፣ በቃ በእሷ እየተጎዳህ እሷ እምቢ ያለች ፍቅርን የምትገፋ አይነት ሰው አድርገው ነው ሰዎች እየሳሏት ያሉት ያ ደግሞ ከአንድ አፍቃሪ ነኝ ከሚል ሰው አይጠበቅም። ሁለት ሶስት ቪዲዮ ስትሰራ መልስ አልሰጠች ማለት እጅ ሰው ወይ በአካል አግኝተ ማውራት አለብህ፣ ወይ ደግሞ ቪዲዮ መስራት ማቆም አለብህ። ያኔ ዩቲብን አቁም ሳይሆን ስለ እሷ ቪዲዮ መስራት ማቆም አለብህ ማለት ነው። አንዳንድ ጊዜ ለምንወደው ሰው ስንልኮ ብዙ ነገሮችን እንከፍላለን፣ አለ ብዙ ነገራችን እንተዋለን። ስለዚህ ለአንተ ደግሞ ይህን መተው ምንም ላይ ከብድ ይችላል ብዬ አስባለሁ። የእውነት የማግኘት ዓላማው ካለው አንድ ሰውን ማቀው ያለውት አንድ ሀገር ላይ ነው ኢትዮጵያ ውስጥ ናቸው። ሀገር አቋራጭ የምትሄዱበት መንገድ አይደለም። ጥግ ድረስ ተጋፍጪ ያን ሰው ለማግኘት እሞክራለሁ። በቃ ይህንን ላደርግ የምችለው እኔ በእሱ ቦታ በሆን ማለት ነው። እና አሁን እንደግሜ የምነግራችሁ ነገር ሄሉ በቪዲዮ እንዲህ እንዲህ እንዲህ ብላ ለሱ መልስ አሰጥም ሄሉ ማለት ነው። ስለማቀ በቃ መልስ አሰጥም። ከሰጠች ደግሞ እኔ እና ሰ ቃለን ትላላችሁ። ምክንያቱም ትክክል አይደለም። እኔ ማንም ሰው ባለው ነገር በራሱ መንገድ የመጣን ሰው በቃ ማናገር ካለበት እራሱ መጨረስ አለበት ብዬ የማምን ሰው ነኝ። በውስጥ ማለት ነው እንጂ ሁሉ ነገር በቪዲዮ ይውልኝ የሚባል ነገር ትክክል አይደለም ተገቢም አይደለም። ለማንኛውም ኮሜንታችሁ ዛሬ አላነበብኩም። በኮሜንታችሁ ነገ በአዲስ ፈጣሪ ከፈቀደ እመለስበታለሁ። ከዛ ውጭ ከዛ ውጭ ልጁ ድምፅ ራሱ ያስጠላል። ያው የሄሉሻ ሸበላ፣ ከራስ ፀጉር እስከ ራስ ድረስ ሸበላ ንግግር። እኔ ግን ማለት ነው ሰውን ከወደዳችሁ እንደው ውድድ በጭፍን አይናችሁ ነው እንጂ አዲሱ አማቻችንም እንደው ምንም አይወጣለት፣ እውነቴን ነው የምነግራችሁ፣ ምንም አይወጣለት። ኧረ በሞቴ እንደው ማን ነሽ እኔ ማን ነበርሽ? ቲክቶክ ላይ በእናትሽ የእኔ ሸበላ ያልሽው

ማንም በሌለው ሰዓት ሁላችሁም አይን ላፈር ስትሉትን የብቼም በሆነ በቃለሁ ብዬ የታገልኩለት እኮ ጀግ ነው አኮ ነ ምንሆናችሁ ነው ስለዚህ ስነ ስርዓት ያዙ ተከበሩ ቪዲዮ እንዳይረዝምባችሁ በጣም ነው የምወዳችሁ ላይክ እና ሼር ሰብስክራይብ አድርጉ ሰብስክራይብ ስታደርጉ የደወል ምክታን ተጫነ ወዳችኋለሁ ግን በነገራችሁ ላይ ማለት ነው የናቲ ቤተሰቦች የላችሁም እንደምን ነው ናቲ ስለማይሰራ ነው ቪዲዮ እንዳልክ እንዳልክ ብቻ የምትሉት ወይን እስከ ናቲ ጋር ያለውን ነገር ቆርጦላችሁ ነው ለምንድነው? ደሱ ማታ ጨበጭቡለት። እወዳችኋለሁ። ባይ ባይ